እኛ ሀገር አናበቅም፣ ግዝት ነው። እናንተ እኮ ስለምታበቅ ነው እኮ። እና እሱ ነዋ። እኛ ሀገር ግዝት ነው። ምን አደርጋው ምናምን ዞሮ ዞሮ

ዶግማ የሚባል ጽቁፍ ነገር አለ። ዶግማን ታውቃላችሁ? የጎጃም ልጆች ዶግማን ያለ ነበር። ዋንዛ እሱን እሱን አስታወሰኝ። ዋንዛ ነው፣ እንደዚህ ነው የሚመስለኝ። የእኛ ሀገር ዋንዛ እንደዚህ እንደዚህ ነው የሚመስለው። እንዴ እንደሚያምር ይምር! ኦይ ያስቀመኝ መሰለኝ እሱ። ዋንዛ አጋምም ይባላል። አጋምም አለ ግን፣ ዋንዛ ዋንዛ ኩል ማግኘት ያለ ነበር። ፍሬውማ አይደለም ግን እንደዚህ ነው አያያዙ እንደዚህ እንደዚህ ነው እንደዚህ እንደዚህ ያለውን የሚቆርጠው ነበር አንደርስታንድ ታረጋሽ እኔ እየበላው ነው ያለከዘ ይገርማችሁ ሁሉን ነገር ጨርሰናል። እንግዲህ እንትን አሲድ የለምና ቤታችን ውስጥ ልናብቃቃ ነበር ማድረግ እንደሚቻል እናሳያችሁ ነበር። ሞዝና ሞዝና ብርቱካኑን እንፈጭና ና በክላት በላዩ ላይ እዚህ ላይ እናፈስበታለን። አሁን ሞዙን ስንፈልግ ተበልቷል፣ የለም። ጉድ ግርም አለኝ። ሰውየው በልቶታል። አሁን ምን እንደምናደርግ አናውቅም። ዝም ብሎ ሊበላ ነው። ደረቁ ስለሌለ እንጂ ሲጀምር እ ማንጎ እሱ ነበር። እ የማንጎ ሲር ከተደረገ ይበቂ ነበር። ግን ስለሌለ ሙላ ዝም እንገዛለን ቤት ውስጥ አንቺም ብርቱካንና ሙዞን ፈጭተን እንደ አሴር ማድረግ መጠቀም እንችላለን። ቀረባት ይህን ይመስላል። ዶች አለ ይመጣል። ነገር ግን ስሰራ መሰለን ብርገርም ሆነ ሸዋርማ ነገር እንደዚህ ሰንዱቻ ስሰራ ለየ ብቻ እየጠየኩ ነው። ሴትዮዋ አትፈልግ። ሴት ልጅቷ ያችኛዋ ነች ያገባችው ሁሉ ነገር ትበላለች። እንደሌለች ኖርማለች እንጂ አመላችሁ የተለያየ ነው፣ ያስቸግራል። በተረፈ በሌላ ቪዲዮ እንገናኛለን ኢንሻላህ እስኪ።

ለማለት ፈልገሽ ነው። መልሺ መል ደመርኩሽ መልሽ አትበሉ። ቪዲዮውን አይታችሁ ላይክ አድርጋችሁ አስተያየት ስለ ቪዲዮው ስጡ። አዎ እንመጣለን።

ቹቹ ምትጻፈው ማለሽ ነው። እና ቪዲዮ አስተያየት ልሰጡ አሪፍ ነው። አበረታቱን ማለት ነው። ሸስማ ነው። ይሄው ይሄን ይመስላል። አሁን አሲር እናደርግበታለን። ቆንጆ ሰላጣ ፈዋካ ይሆናል እና አበረታቱን ሰብስክራይብ አድርጉን። ለጤና ቆንጆ ነው። ሰብስክራይብ አድርጉን፣ ላይክ ኮሜንት፣ አስተያየት የፈለጋችሁትን አጽፉልን እንቀበላለን። እንትንም እነርሶች አይደለም ሴር ነው አማሪ

በሌላ ቪዲዮ እንገናኛለን። መልካም ክራሞት። ሞዝ አላገኘንም እንጂ ሞዙን እና ይሄንን ፈጭተን እዛ ላይ እናደርጋለን ከዚህ ላይ እናደርገውና ሞዙንና ብርቱካኑን እና የተፈጨውን ከዚህ ላይ እንደፋበታል እንደ አሲር የዛኔ በጣም ቆንጆ ይሆናል ማለት ነው። ቆንጆ ፈዋካ ነው ብሉ። እንብላ ወይ ወይ ወይ ወይ